አድማጮች የዕለቱን ሰበርና አበይት መረጆች ዘንድ ቀርበናል። በቅድሚያም አርዕስተ ዜናዎች፤ የፋኖ ኃይሎች ደብረ ብርሃን በመግባት በመከላከያ ሰራዊት ካምፕ ላይ መብረቃ ጥቃት መሰንዘራቸው ተሰማ። በሸዋ በርካታ ቦታዎች የምጭምር የፋኖ ኃይሎች ድልን ተቀናጭተዋል። በዝርዝር ተሰሙታላችሁ። ይህ በእንዲህ እንዳለም የፋኖ ኃይሎች ጎንደር ከተማ መግባታቸው ተረጋግጧል። በጎንደር ከተማ ሁለት ክፍለ ከተሞችንም ተቆጣጠሩት የፋኖ ኃይሎች ወደፊት እየገሰገሱ ይገኛሉ። በርካታ መኮንኖቹ የተደመሰሱበት ብልጽግና ወደ ጦር ኃይሎች አዲስ አበባ ሆስፒታል ሄሊኮፕተሩን እየተመላለሰች መሆኑም ተሰምቷል። በወሎም እንዲሁ የፋኖ ኃይሎች ወደ ከተሞች ገብተዋል። መረጃዎቹን በዝርዝር ታደምጣላችሁ። ከዘመቻ አንድነት ጋር በተያዘ የመከላከያ ሰራዊትም መግለጫ ሰጥቷል። የመከላከያ ሰራዊቱ ፋኖን አጠፋውት ባለበት መረጃም ራሱን በአደባባይ ማጋለጡም አስገራሚ ሆኗል። ጀነራል ምግበይን ከፋኖ ጋር ያገናኘው መከላከያ ሰራዊቱም ከጀነራል ምግበይ ያልጠበቀው ምላሽም ተሰጥቶታል። የጀነራል ምግበይን ምላሽ በድምጽም ይዘነዋል። በጉዳዩ ላይ ጀዋር መሐመድም አስተያየቱን ሰጥቷል። መከላከያ ሰራዊት በመላው ዓለም ራሱን መሳቂያ እንዳደረገም እየተነገረ ይገኛል። በዝርዝር መረጃዎቹ ወደ እናንተ ይቀርባሉ። በሌላ በኩል በሶማሌ ክልል ያሉ የኢትዮጵያ ወታደሮች እርስ በእርሳቸው በብሔር ግጭት ምክንያት እየተጫረሱ መሆናቸው ተሰምቷል። ጀነራል መሐመድ ያላሰቡት ጣጣ ውስጥ ምገብተዋል ዝርዝሩን ታደምጡታላችሁ። በሌላኛው መረጃችን የአረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ ማቅረቡ ተሰማ። ክልሉን መምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻልንም በሚል አረጋ ከበድን ጨምሮ በርካታ የብአዴን ብልጽግና ካቢኖች ለመልቀቅ ጥያቄ ማቅረባቸው ተሰምቷል። ዝርዝሩ በስፋት ወደ እናንተ የሚቀርብ ነው። እንዲሁ የፋኖ ኃይሎች በባህር ዳርም አንድ ኦፕሬሽን በመስራት ከፍተኛ የፖሊስ አመራር ማሰናበታቸውን ገልጸዋል። በዝርዝር እንሰማዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችኋቸውን መረጃ ተወዳዳሪዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማስ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹ እያላችሁ ለህዝብ ሲሉም ትግል የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረን እንቆይ። በቅድሚያም ደብረ ብርሃን ከተማ አስተዳደር እቲ ጌጣይቱ ክፍለ ከተማ ባቄሎ ቀበሌም የሚገኘው የአገዛዙ ወታደራዊ ካምፕ ላይ የፋኖ ኃይሎች ከፍተኛ ጥቃት ሰነዘሩ። በአራቱም የአማራ ፋኖ አደረጃጀቶች ዘመቻ አንድነት ብሎም በተጠራው አዋጅ መሰረት የአማራ ፋኖ በሸዋነ ጎድጓድ ክፍለ ጦር አዳኞች ሻለቃ ትላንት ከሌሊቱ ስምንት ሰዓት ላይ መብረቃዊ ጥቃት በአገዛዙ ሰራዊት ላይ የሰነዘሩበት ሲሆን በርካታ ቁጥር ያለው የአገዛዙ ጥምር ጦር ደመሰሰ ሲሆን ከፊል ወደ መሃል ደብረ ብርሃን በመፈርጠጡም የፋኖ ኃይሎች ካምፑን እስከ ንጋት ድረስ መቆጣጠር ተችሏል ሲሉም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለም የአማራ ፋኖ ብሸዋን ከሰም ክፍለ ጦር ተስፋ ብርጌድ ወደ በረህት ወረዳ መቀመጫ ወደሆነችው መተበላ ከተማ ዘልቆ በመግባት አራት የመከላከያ አዛዥ አጃቢዎችን መደምሰስች ያለው ሴልቅ ቁጥሩ በውል ያልታወቀ የአገዛዙን ጥምር ጦር አባላት ማክሰሉንም ጦሩ ገልጿል። በተወሰደው እርምጃም በመደናገጥ አራት የሰራዊቱ አባላት አገዛዙን በመክዳት ብርጌዱን ተቀላቅለዋል። በሌላ መረጃ ከደብረ ብርሃን ብቅርብ ርቀት ላይ በምትገኘው የባሳኖ ወረዳ ደበሌ ቀበሌ ሰፍሮ የከረመው የአገዛዙ ጥምር ጦር የአማራ ፋኖ ያወጀውን የዘመቻ አንድነት ከግምት በማስገባት በአማራ ፋኖ በሸዋ እደመሰሳለሁ ብሎ በመስጋት ወደ መሀል ደብረ ብርሃን ጓዙን ጠቅልሎ በሚጓዝበት ሰዓት በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ጋቶ ብርጌድ በደፈጣ ጥቃት ተሰንዝሮበታል። በዚህም በርካታ ሰራዊቱን አጥቷል። ይህ በእንዲህ እንዳለም ሰበር ዜና ሰምቷል። በ305ኛ ኮር ስር በሚገኘው አንድ ሬጅመንት ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊቱ አባላት ሕይወታቸው አለፈ። በዚህም የሰራዊቱ አባላት እርስ በእርስ መተማመን ባለመቻሉ ገሚሱ ከሃዱም እየከዳ መጥፋቱም ተነግሯል። በሌተናል ጀነራል መሐመድ ተሰማ በሚመራው ምስራቅ ዕዝ 35ኛ ኮርስር በሚገኘው አንድ ሬጅመንት ውስጥ በተቀሰቀሰ የብሔር ግጭት በርካታ የሰራዊቱ አባላት ሕይወታቸው ማለፉን በርካቶች ደግሞ ቆስለው ወደ ሆስፒታል መወሰዳቸውን የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። ግጭቱ የተነሳው በአፍ መስር በሶማሊያ ሰላም ማስከበር ተልዕኮ ላይ ከሚገኙ ሬጅመንቶች መካከል በአንደኛው ሲሆን እስካሁን ባለው በርካታ የሰራዊቱ አባላት ሕይወታቸው ሲያልፉም በርካቶች ደግሞ መቁሰላቸው ተነግረዋል። የግጭቱ መነሻ የሬጅመንቱ አመራሮች ሰራዊቱን ሰብስበው በአማራ ክልል ስላለው ወቅታዊ ሁኔታ ገለጻ እያደረጉ በነበረበት ወቅት የአማራ ህዝብን የሚያንቋሽሹ ፀያፍ ቃላቶችን በመጠቀማቸው በዚህም የአማራ ተወላጅ የሆኑ የሰራዊቱ አባላት ለምን ህዝባችንን ትሳደባላችሁ የሚል ጥያቄ ስላነሱ በመረሸናቸው ምክንያት ነው ተብለዋል። በሬጅመንት ውስጥ የነበሩ ሌሎች የአማራ ተወላጅ የሆኑም የሰራዊቱ አባላት ለምን ጓዶቻችን ይረሸናሉ በሚል ተቃውሞ ያነሱ ሲሆን በዚህም ጉዳይ ወደ ከፋ ግጭት ማምራቱን ሰራዊቱም ጎራ ለይቶ እርስ በእርሱም መዋጋቱን ምንጮች ገልጸዋል። ከሚከፍለው ግብር በተጨማሪ ያበላንን፣ ያጠጣንን በተጠቃን ጊዜም ከጎናችን የቆመልንን የአማራ ህዝብን መሳደብና ማንቋሸ የለበትም ያሉ የደቡብን ጨምሮ የሌሎች ብሔር ብሔረሰብ ተወላጆች የሆኑም የሰራዊቱ አባላት የአማራ ተወላጅ ጓዶቻቸው ጋር የተሰለፉ ሲሆን የሬጅመንት አመራሮች ደግሞ የራሳቸው ብሔር ተወላጆች የሆኑት ጋር ተሰልፈው በቡድን መሳሪያ ጭምር የታገዘም ውጊያ አድርገዋል ተብለዋል። በዚህም ከሁለቱም ወገን በርካታ ቁጥር ያላቸው የሰራዊቱ አባላት ሙትና ቁስለኛ ሲሆኑም በወታደራዊ ካምፕ ውስጥ የነበሩ ንብረት መውደሙንም የመረብ ሚዲያ ምንጮች ውጭ ስለ ሁኔታው አስረድተዋል። ወታደራዊ አዛዦቹ የአማራ ተወላጅ የሆኑ የሰራዊቱ አባላት ላይ በወቅቱ ጥቃት እንዲፈጸም የሚሰጡትን ትዕዛዝ የተቃወሙ የኦሮሞ ተወላጆችን ጨምሮም በርካታ የሰራዊቱ አባላትም ከነሙሉ ትጥቃቸው አህዳቸውን ከርተው በመውጣት የደረሱበት አልታወቀምም ተብሏል። ጉዳዩ የእዝ አመራር ከሆነው ሌተናል ጀነራል መሐመድ ተሰማ የደረሰ ሲሆን ያለፉት ሁለት ቀናት ከጠቅላይ መምሪያ ከመጡ ወታደሮች አመራሮች ጋር ዝግ ስብሰባ ማድረጉን ምንጮች አክለው ገልጸዋል። ወደ አማራ ክልል ግንባሮች ስንመለስ ዘመቻ አንድነት ቦሎ ቤተአማራ ግንባርም እንደቀጠለ ነው። ተጠናክሮ በቀጠለው ዘመቻ አንድነት አማራ ፋኖ ቦሎን ምዕራ ቦሎ ኮር ዳግም ክተት ወረ ኢሉ ክፍለ ጦር ትላንት በተሰዋው ጀግና ወንድማችን ስም የተሰየመ ውጊያ አድርገናል ሲሉ የፋኖ ኃይሎች ገልጸዋል። ተማም ብርጌድ ከንጋቱ 12 ሰዓት ጀምሮም የገዢውን ዙፋን አስጠባቂ ጥምር ጦር ላይ የ በጥይት በረዶ በማዝነብ ቁም ስቅሉን አሳጥተው በርካታ ሙትና ቁስለኛም አስታክፎት ወደ መጣበት እንዲመለስ አድርገውታል። ሲሉም የመረጃ ምንጮች ገልጸዋል። በዚህ ከባድ ተጋድሎና ውጊያ ላይም ከብልጽግና ከአስር በላይ የሚሆኑት የተደመሰሱ ሲሆን ለገሂዳ ወረዳ ላይ ተመድቦ ከመጣ አራት ወር የሆነው የፖሊስ ዋና አዛዥን ጨምሮም አስራ ሁለት ቁስለኛ በማድረግ ታላቅ ድልን ተጎናዝፈናል። ሲሉ ፋኖ መግለጫ ሰጥቷል። በሌላ የውጊያ ቀጠና በመሃ ባህል ሳይንት ወረዳ አማራ ሳይንት መቅደላ ክፍለ ጦር ባደረገው ከባድ ውጊያ የሚሊሻና አደማ ብተና አባላት ላይ ከባድ የሆነ ጉዳት በማድረስ ታላቅ ድልን ተጎናጽፋለሁ ብሏል። በደቡብ ወሎ ዞን በመሃል ሳይንት ወረዳ ትላንት ከንጋት ጀምሮ እስከ ኩለ ቀን ድረስ በተደረገው ውጊያ የበአዴን ተላላኪ በሆኑ የሚሊሻና አደማ ብተና ወዳደር አባላት ላይ ከባድ የሆነ የሰብዊና ቁሳዊ ውድመት አደርሰናል ሲሉ የፋኖ ኃይሎች ገልጸዋል። ውጊያው የተካሄደው በወረዳው ወጅድና ወርቅ መውጫ በተባሉም ሁለት ቦታዎች ላይ ሲሆን በዚህም በርካታ ቁጥር ያላቸው የአድማ በተና የሚሊሻ አባላት ሙትና ቁስለኛ መደረጋቸውን አማራ ፋኖ በወሎም ምዕራብ ወሎ ኮር አማራ ሳይንት መግደላ ክፍለ ጦር ስር አትሮን ስብርጌድ ገልጸዋል። የሚሊሻና አድማ በተና አባላቱም ከአትሮን ስብርጌድ ጋር ውጊያውን ያደረጉት ራሱን መከላከያ ሰራዊት ብሎ በሚጠራው ጠራ አማራ ቡድን በሚሰጣቸው የከባድ መሳሪያ ሽፋን ታግዘው ቢሆንም ነገር ግን ከወደ ወደ ፋኖ የተሰነዘረባቸውን የማጥቃት እርምጃ መቋቋም ባለመቻላቸው ሙትና ቁስለኛ ከመሆን የተረፉት እግሬ አውጪኝ ብለው ፈርጥጠዋል ሲሉም የፋኖ ምንጮች ገልጸዋል። የአማራ ሳይንት መቅደላ ክፍለ ጦር ክንፍ የሆነው ሼህ ሁሴን ጅብሪል ብርጌድ ባደረገው ተከታታይ ተጋሎና ትናንት ኮርቤንና በብረዘይት ከተማን በቁጥጥር ስር ማዋለም ተችሏል ሲሉም የመረጃ ምንጮች ገልጸዋል። በትናንቱ የምዕራብ ወሎ ኮር ውጊያ በርካታ ቁጥር ያለው የነፍስ ወከፍ ክላሽን ሚንኮቭ መሳሪያና ተተኳሽ መማረክ ተችሏል ሲሉ የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለም የፋኖ ኃይሎች በባህር ዳር ኦፕሬሽን ሰርተዋል። አንድ የፖሊስ አመራር በባህር ዳር ተሸኝቷል። በከተማችን ነዋሪዎች ላይ ከፍተኛ እንግልት ሲፈጽምና በግድ ሮንቦ እያለ በሴቶች ላይ ጾታዊ ጥቃት ሲያደርስ የነበረም የባህር ዳር ሁለተኛ ፖሊስ ጣቢያ የፖሊስ አመራር በተጠና መልኩ ትላንት መጋቢት ምሽት አራት ሰዓት ላይ ተቀንድሿል ስሎ ስሉ የፋኖ አመራሮች ገለጹ። ይህ በእንዲህ እንዳለም ከጎንደርን ሰበር ዜና ተሰምቷል። ፋኖ ጎንደር ከተማ ገብቷል። የአማራ ፋኖ አንድነት በጎንደር የፋኖ ኃይሎች በዚህ ሰዓት ጎንደር ከተማ በመግባት ሁለት ክፍለ ከተሞችን በመቆጣጠር የአገዛዙ ኃይልን እየደመሰሱ ይገኛሉ። በዘመቻ አንድነት ፋኖ ዋና ዋና ከተሞችን መቆጣጠር መጀመሩም ለአገዛዙ ድንጋጤን ፈጥሯል። ዛሬ ከነጋ ለሶስተኛ ጊዜም ከጦር ኃይሎች ሆስፒታል በመነሳት ሄሊኮፕተር እየተመላለሰች ትገኛለች። በዘመቻ ለአንድነት እስካሁን በመከላከያ ሰራዊት በኩል ስንት አመራር እንደሞተና እንደቆሰለ እስካሁን በይፋ ባይገለጽም ብልጽግናዎች በርካታ ኃይል እንዳጡም ተሰምቷል። የፋኖ ኃይሎች ድላቸውን እያስቀጠሉ እንደሆነ ቢነገርም የመከላከያ ሰራዊት ባወጣው መግለጫ ደግሞ የፋኖ ኃይሎች የጀመሩትን ዘመቻ አንድነት በኪሳራ ደምድሜባቸዋለሁ ሲል ገልጿል። ወጣው መግለጫ የፋኖን ትግል ጀኔራል ምግባይ ነው የሚመሩ ሲል እንዲህ የሚል መግለጫ አውጥቷል። የመከላከያ ሰራዊቱ መግለጫ ሰበር በሚል ይጀምራል። በኪሳራ የተደመደመው የዘመቻ አንድነት ጣፋንታ በብርጋዴር ጀኔራል ምግበይ ኃይልና ግብረ አበሮቹ አደረጃጀት አይዞ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛው ቡድን ተደምስሷል ይላል የመከላከያ ሰራዊቱ መግለጫ። ብርጋዴር ጀኔራል ምግበይ ኃይሌ ዕድሜ ልኩን በታሪክ ግጭት እየጠመቀም የትግራይን ሕዝብ ወደ ጦርነት በማስገባት ያለምንም ወታደራዊ እውቀት ወጣቱን ወደ ሰዓት አስገብቶም የማስፈጀት ታሪክ ታሪክ ያለው ጸረ ሰላምና ጸረ ልማት አራማጅ ነው ሲል የመከላከያ ሰራዊቱ መግለጫ ይደመድማል። መከላከያ ይህንን መግለጫ ቢወጣም ጀነራል ምግበይ ግን ከፋኖ ኃይሎች ጋር ምንም አይነት ግንኙነት እንደሌላቸው ለኢትዮ ፎረም በዚህ መልኩ ገልጸዋል። ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን፣ ወደ ትክክለኛ መንገድ እንዲገባ ጉዳዩ ነው። እንደ ሰራዊትም ከፋኖ ሁሉም ነገር ተግባራዊ እንዲሆን የምንጠር ነው። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለን። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለው። አላረገውም፣ ገቢም አይደለም። መከላከያው ይህንን መግለጫ ከሰጠ በኋላ እንዲሁም የጀኔራል ምግበይ ምላሽ ከተሰማ በኋላ በሚያስቅ ሁኔታ ጀዋር መሐመድ ጀኔራል ምግበይ ፋኖን እየመራ ነው የሚለውን ዘገባ እንዲህ ሲል ተሳልቆበታል። በትግራዩ ጦርነት ወቅት እስር ቤት እያለን የዚህ ጀኔራል መገደል በተደጋጋሚ በዜና ሲነበብ እንሰማ ነበር። አሁንም ዳግም ተነሳ ወይ ሲል ጀዋር መሐመድ በመከላከያ ሰራዊቱ ባወጣው መግለጫ ላይ አስቂኝ ተጽፏል አድማጮች። በመጨረሻም የአረጋ ከበደ ካቢኔ ስልጣን ለመልቀቅ ጥያቄ አቀረበም። ክልሉን መምራት ቀርቶ በባህር ዳር ከተማ መንቀሳቀስ አልቻልንም፣ በሚል አረጋ ከበደን ጨምሮ በርካታ የበአዴን ብልጽግና ካቢኔዎች ለመልቀቅ ጥያቄ ማቅረባቸው ተሰምቷል። ሰሞኑን በአማራ ክልል ርዕሰ መዲና ባህር ዳር ከተማም የብልጽግና ካቢኔ ባደረገው ስብሰባም በጸጥታ መቃወስ ምክንያት ተንቀሳቅሰን ለመስራት የሚያስችል ሁኔታ ባለመኖሩና ይህንን ማንም ለማስተካከል አቅማችን ስለማይፈቅድ ካቢኔው ሙሉ በሙሉ ተበትኖም በምትኩ ሌላ ካቢኔ እንዲዋቀር መጠየቃቸውን ነው ከተሰብሳቢዎቹ አንዱ ለአማራ ድምፅ የገለጸው። ይህንን የካቢኔዎች የእንበተን ጥያቄም የደረሳቸው ጠቅላይ ሚኒስትሩም ወደ ባህር ዳር ድንገት በማቅናት የአቶ አረጋ ከበደን ካቢኔዎች ሲሸመግሉ መዋላቸውን ነው ስማቸው እንዲገለጽ ያልፈለጉ ከክልሉም ካቢኔዎች አንዱ ለአማራ ድምፅ የተናገሩት ጠቅላይ ሚኒስትሩ እንደ መፍትሄ ያቀረቡት የተወሰኑ ወራትን እንድትታገሱ ቢሆንም ቤተሰቦቻችን ሳይቀር ችግር ውስጥ እየገቡ በመሆኑም በአስቸኳይ ክልሉን እንዲረከቡን ጠይቀናል ሲሉም ተደምጠዋል። ለጊዜው ካቢኔው ባለበት ተረጋግቶ ከጸጥታ ኃይሉ ጋር በመተባበር ስራውን እንዲቀጥልና በቅርቡ መፍትሄ የሚሉትን ይዘው እንደሚመለሱ ቃል ገብተው ጠቅላይ ሚኒስትሩ ወደ አዲስ አበባ ተመልሰው ሄደዋል ሲሉም እኚህ ካቢኔ ይናገራሉ። ሰሞኑን አብይ አህመድ በባህር ዳር ከተማ ድንገት የተከሰቱት በዚህ ምክንያት መሆኑን ነው ከስፍራው የደረሰን መረጃ የሚያመላክተው። አድማጮች ለሰቱ ያስኮላችሁ መረጃም እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸር ያሰማን።